ዛሬ ዓለማችን ላይ እንደምናየው ሐያላኖች የያዙትን መሳሪያ የያዙትን ዕውቀት ተጠቅመው ዓለም ላይ የሚያደርሱትን ግፍና በደል የፍልስጤን የገዛው ምድር ማሳያ ሆኖ ከዛ ሁሉ መከራ ውስጥ ግን ሰዎች መኖር አይደለም በዛ በከፍታ ዛሬም ሰዎችን እያኖረ ነው። ለዛውም እትዛዘ ነፍሱ ይዘው የቁርአን ባለቤቶች የሆኑ ሰዎች አሁንም በክብር እየተሸጋገሩ ነው። የገዛ ሰዎች ከምድር ወደ ሰማይ እንጂ ከምድር ወደ ምድር አይፈናቀሉም ብለው ከፍታቸውን እያሳዩ ይኖሩበት ያለው ለዚህ ኡማ ማስተማሪያ ነሙዘጅ ቁርአንን የያዙ ሰዎች ቦታቸው ምን እንደሆነ ማየት ለሚፈልግ ትውልድ መካከለኛው ምስራቅ ላይ ጋዛ ላይ እንዲያነብ እያደረገ ያሳየን ሁኔታ አለ። አላህ ሱብሓነሁ ወተዓላ በዓለም ጫና ውስጥ አሁንም እነሱ በከፍታ ውስጥ እየኖሩ ማለት ነው። ፊታቸውን ሁሉም ባዞሩባቸው ጊዜ፣ ሌሎች በሌላ አህዋል ለሙስሊሙ ኡማ ይቆማሉ ተብለው የሚታሰቡት አካላት ፊታቸውን ባዞሩበት ጊዜ ብቻቸውን ልክ እንደተባለው ከፊት ለፊታቸው ጠላት አለ፣ ከጀርባቸው ባህር አለ መውጫ መግቢያ የለውም። ማሸነፍ ብቻ ነው አማራጫቸው። ለዛ ደግሞ ብቻቸውን የኡማውን ዕብ ይዘው እንደሚኖሩት የቁርአን ልጆች የጋዛ የሁለት መቶ ሺህ የቁርአን ሀፊዞች ምድር ቁርአንን የተሸከሙ ባለቤቶች ዛሬም በከፍታ ውስጥ አሉ። እኛ ውስጣችን በሚሆነው ነገር ቢደማም አላህ ደግሞ እነሱን ሲመርጥ በሸሃዳ ለኡማው ሞዴል ሊያሳይ ሲፈልግ በጽናት ከትንሽ እስከ ትልቅ ከህፃን እስከ አዛውንት የጽናት ተምሳሌት አድርጎ እያየን ያለንበት ትውልድ ውስጥ እየኖርን ያለነው